የጀነት ሰው ታርጋችሁ እባካችሁ አገናኙኝ። እንደ ውሃ ጠምታ እንደ እንጀራ አርባ ተቀምጫለሁ። እባካችሁ ዘመዶች፣ እንደምን ማላችሁ፣ እንደምን አደራችሁ። እስከ ዛሬ ያስታመማችኋት እግዚአብሔር የነፍስ ዋጋ ይሁናችሁ፣ የነፍስ ዋጋ ይሁናችሁ። እንደው እባካችሁ ምጥ ገብቻለሁ፣ አዋልኩኝ ነው እንዲያው ሴቱም ሆናችሁ ምጥ መግባት ጭንቅ ላይ መሆናችንን እንዲያው እንደምጣችንን ጭንቅ እንደገባ ነው። እንዲያው ጭንቅ ነው የገባው። ሌቱ አይነጋልኝ ቀኑ አይነጋልኝ። የበላሁት እንጀራ አይስማማኝ፣ የጠጣሁት ውሃ አይስማማኝ። እባካችሁ እባካችሁ ጨለማውን አንጥቶ ጸሐዩን የሚያመጣልን ነው ጌታችንን፣ በሱ ይሆናል። እንባ ሲ ላይ ያላችሁ የብዙ እናቶችን እንባ እየጠረጋችሁ እንደሆነ ይታወቃል። በተለይ ኢትዮጵያውያን ከዛም አልፎ ደግሞ ራያ አካባቢ የሚገኙ እዛ ኤምባሲ ላይ ያላችሁ፣ እውነት ለመናገር የዚህችን እናት እንባ ጥረጉ። የእናት እንባ እጅግ በጣም ሁላችሁም እናት አላችሁ፣ ሁላችሁም እህት አላችሁ እና በዚህ ሁኔታ ሴት ልጅ ምን እንደሆነች ይታወቃልና ይቺ እናት በዚህ ልክ እያለቀሱ ምን አለ፣ ምናልባት ልጅቲቱ ፈጣሪ አልፈቀደ ሆኖ እንኳን በህይወት እንኳን ከሌለች የለችም ቢባል ይቺ ሴት ቁርጡን ታውቃለች። ካለች ደግሞ ብታገኛትኝ ጥሩ እና መልካም አጋጣሚ ነው። ይቺ ልጅ ደግሞ አድራሻ ጥታ የተባለችው ልጅ

ውስጥ ይሁንባችሁ። ሁላችሁም ሸር አድርጉ። ሸር ለማድረግ አተንፈጉ። ሸር አድርጉ። በቃ እናንተ ካያችሁ ሌላ ሰው እንዲደርሰው በግሩፕ ይሆናል በተለያየ ሶሻል ሚዲያ አማራጭ ሸር አድርጉትኝና በቀጥታ ይችናት እንባዋን እንጥረግ። የእናታችንን እንባ እንድትጠርጉ ይኸው ጎንበስ ብዬ ነው የምጠይቀው። ወላህ ረንጃው ተንበርክኬ ነው የምጠይቃችሁ። ወላህ ነው ረንጃው። አብሽሪ፣ አብሽሪ፣ አብሽሪ። እኔ በቃለሁ ችግር የለው ምናምን። ይኸው ተንበርክኬ ነው የምጠይቃችሁ። በአላህ በእግዚአብሔር የእናታችንን እንባ አብሱና እባካችሁን። እኔም በጣም ተጨንቄያለሁ። በቃ በጣም ነው የሚያስቸግሩኝ። ምን አለ ልጄን ወልዴ ብትሰጠኝ እያሉ ነውና እኔ ደግሞ አቅም የለኝም ይህን ለማድረግ ይህን ለማድረግ አቅም ያላችሁ እናንተ ተጸሎናችሁ። ይህን ቪዲዮ ያያችሁ በሙሉ በአላህ በእግዚአብሔር ይሆንባችሁ፣ ሸር እያደረጋችሁ የእናታችንን እንባ እንጥረግላለሁኝ በደስታ ተገናኝተን ደግሞ ልናመሰግናችሁ የምንችልበት ጊዜ። አላህ ቅርብ ያደርገው። አመሰግናለሁኝ። ሰላም ተነስተልን፣ የተወደዳችሁ እና የተከበራችሁ ከድራያ ዩቲዩብ ቻናል፣ ቲክቶክ ቻናል፣ ፌስቡክ ቻናል ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? እንግዲህ ዛሬ እናታችን ጋር ነው የምገኘው። እናታችን ጋር የተገኘሁበትኝ ዋነኛ ምክንያት አንዲት እህታችን ቲክቶከር አዚዛ አሊ የምትባል የሆነች ቤተሰቦቿ የጠፋት ልጅ በቲክቶክ ሼር አድርጋለችና ያቺ ልጅ ደግሞ እንግዲህ እናኔ እንደሚሉትኝ በእርግጥ ልጅቷ ሁኔታዋ ትንሽ ያሳዝናል ግን እንደሚያዩት እንደሚመለከቱት፣ ይች ልጅ የእኔ ልጅ ነች። ስለዚህ ዲኤንኤ የሚደረግም ከሆነ ዲኤንኤ ተደርጎ ልጅ መሆኗ ተረጋግጦ ልጅን ስጡኝ። እርባኛለች፣ ጠምታኛለች። የወገን ያለ ኢትዮጵያውያን፣ የት አላችሁ? የሞተ እንኳን እዚህ ነው የሞተው ተብሎ አድራሻው ይታወቃል። ይቺ ልጅ በህይወት ነው ያለችው። ሳዑዲ አረቢያ ሆስፒታል ነው ያለችው። ስለዚህ ምን ነው ኢትዮጵያውያን፣ በእኔ በእናታችሁ ጨከናችሁ? እያለች ነው ልጅቷ ስንዲ ሀጎስ ገብሩ ትባላለች። ራያ ቆቦ ጮቢ ዜሮ ሦስት ቀበሌ ነው ልጅቷ አድገቷ፣ እናቷም የዛው አካባቢ ሰው ናቸው። ይሁን እንግዲህ እያለቀሱ ነው ያሉትኝ እና እና እንደው እውነት እጅግ በጣም የሚያሳዝን ነው። በላይነሽ ንጉስ ምረቱ ነው የምባለው። አድራሻው አዩብ ንጉስ ጋሌ ጮቢ በር ዜሮ ሦስት ቀበሌ ነኝ። ይችልኝ ላይ አጠፋኝ አስፈልጌ ብዬ አጥቻት ኑሬ አሁን ልካችሁ ይለኛል። አሁን ሀላካችኋት ደግሞ እባካችሁ አሁን አድምጡኝ ስሙኝ። አምባሲያው አድርሳችሁ ሁለት ገብቶ አምባሲያው አይቷት ተብሏል። መርስ ሰራጣ አገራን ስለማትናገር ተመልሶ ህዷን ነው የምትለኙ ይች ልጅዮ እና አሁን ደግሞ እባካችሁ ስለ እግዚአብሔር ስለ ነፍስ ሙስሊምም ስለ አላክ ስለ ነቢ ብላችሁ እባካችሁ የወላድ ያለ ንገሩኝ፣ መርሱን ቶሎ ብላችሁ አስቸኳይ ላኩልኝ። እኔ አሁን እንግዲህ በሰማይ በምድር የነፍስ ሆናችኋለሁ። በጎ ስራ ህይወት ነው፣ ገንዘብ አላቂ ነው፣ ንብረት ረጋፊ ነው። እባካችሁ እንደው ይችል እንደማን ማድረጋችሁ የነፍስ ዋጋ ትሆናችሁ። እንደው ስንት ዓመት ሆናትኝና እንግዲህማ አስራ አስራሶስት አመቷ ነው ብለውኛል እንትን ውጣ የእጅዳ ሰው ውጣ ሲባል የያ ጊዜ በህዳር አነጋግራኝ ህዳሩን ወዲያው ጠፋችኝ እንደገና ወዲያው ውጡ ተብሎ ነሐሴ ህዝቡ መጣ ህዝቡ መጣ ሀያ አንስቼ አብረዋት የቆዩቱንም እንትን ያሉትንም ጠይቅ አላየንም ብለውም ቢያሉ አላገኘም ። አሁን ይሄ በምስሉ ላይ የተመለከቱት የርሶ ልጅ ትመስለታለች? ናት። አወዳ ደቋንም ያ ግዜ ሲነግሩኝ አስፋልት ጥላዋት አስፋልት ወድቃ መኪና መትቷት አንስተዋታን የሚባል ጭምጭም ታሰምቶ፣ ማነው ነው ባካቹ ንገሩኝ ብናል አላየንም አልሰማንም ብለው እንደገና ደግሞ ዘጉ። አሁን ለኢትዮጵያውያን ልጅቲቱ ሷ ከሆነች ናት ካልሆነችም ዲኤንኤ አድርጌ ላረጋግጥ ልጄን ነው የሚሉት። አሁን የራያ ልጆች፣ እንደዚሁም ደግሞ ደጋግ ኢትዮጵያውያን አጠቃላይ አሉና እንግዲህ ለእርሶ ለእርሶ እንግዲህ ብዙ እናትን ይወክላሉ። እርሶ ማለት ለነዛ እዛ ውጭ ሀገር ለሚኖሩ እህቶ ወንድሞች፣ ኤምባሲ ላይ ያሉ፣ በተለይ ኤምባሲ ላይ ያላችሁ ወይም ደግሞ እንደዚህ እንደ ልብ መንቀሳቀስ የምትችሉ ፍቃድ ያላችሁ ሰዎች እባካችሁን በተለይ ደግሞ ለአዚዛ አዚዛ አሊ ሸር አድርጉላትና ይሄ ቪዲዮ በደንብ እሷ ጋር እንዲደርስ አድርጉና እሷ አድራሻውን ሰጥተን በምትችሉት ልክ ትብብር እንዲታደርጉ ድምጿን ከሰማሁን። ለምሳሌ አሁን ይች ልጅ ቪዲዮ ከሰራች ልጆ ተገኘች ብለው ሰዎች ቪዲዮ ሲያሳየት ስንቶር ሆነት ይህን ካዩ ደግሞ ቪዲዮ ነው እሱ 10 ስድስት ወር ሆነው ስድስት ወር አገኘኋት ብለው እንደዚያ ከተደሰቱ በኋላ ስድስት ወር ሙሉ እንደገና ደግሞ እየተሰቃዩ ነው። ደግሞ አሁን አንተን ሀገኘ አንተን ሀገ ሀጃሮታ መጥታ ጓና አለም ነው መጥታ እንዲህ እንዲህ ያለ ሰው አለ አለችን። ቀጥታ ስሙ ማን ነው? ዝምቦራ ከድር ነው የሚባለው። ሂጅ የምንጠየቁ ራያ ቆቦ የሚባል ሰው አለ። በኋላ እንደገና አስተንትኛ አስተንትኝ ከድር ራያ ነው የሚባለው እና እባካችሁ ብዬ እንደገና መጥቼ አንተ ሀያው ሀቢሮ መጥቼ መተናገርሁኝ ሁለት ሶስት ሰው ይቀዱት አውላ አውላ እንደ አንተ አገናኘኸኝ እንዴ ይስጥ ብዬ የለ ታገኝኋት ብዬ ቆይ፣ አይዞ አይዞ። አሁን እንግዲህ እየተመለካከቱ ነው ያሉትኝ እዚህ ተመልካቾች የእናተ እንባ የሚያብሱ በጣም ደጋግ ኢትዮጵያውያን ነው ያሉትኝ። አያሳፍረን አያሳፍሩንም። የእርሶን ባ ደግሞ ይጠረጋል፣ ይጣረጋል። የልጅቲቷ አድራሻ ከቶም በሰላም ተገንታ ያለውን ሁኔታ የሚደሰቱበት ነገር እንዲፈጠር እንግዲህ እያያቸው ነው እና ለኔ የጣሉብኝ አደራ እናንተ ናችሁ ተቀብላችሁ እንግዲህ ልትተባበሩኝ የምትችሉትኝ እኔ አቅም የለኝም። ነገር ግን አንታገኘህ ማለት ልጅ እንደተገኘች ቆጥረዋለሁ ብላ ትልቅ አደራ ነው የጣለችብኝ። እባካችሁን ኢትዮጵያውያን እንደው ጨካኛ እንሆን በአላህ በእግዚአብሔር ይሁንባችሁ። እናታችንን በሚችሉ ትርክ ያያችሁ ሰዎች ሸር ማድረጋችሁን አትዘንጉ። አዳርሱት ለሁሉም ሰው አጥለቅልቁትኝ። እንግዲህ ባን በጋራ እንጥረግ ለማለት ተወዳለሁ። አይዞት እንግዲህ ካልሆነ ደግሞ የዚች ልጅ አድራሻ ምን ላይ ደረሰ? እህታችን አዚዛ ምናልባት የሚመለከታት አካል ተገኝቶ ወይ ቤተሰብ አግኝታ ወይ እኔን ያለ ሰው አውጥቷት ወይ ወስዷት ከሆነ ለዚህ መልስ ልትሰጭ ይገባል፣ ይች እናታችን እንግዲህ አንቺ ባመጣሽው መልካም የቪዲዮ ምስል አይታ በጣም እየተንሰቀሰቀች ነው የምትገኘው። ይሄ ቪዲዮ ምን ላይ ደረሰ? ይኸው እናታችን እንግዲህ ይኸው እያለቀሱ እያነቡ ነው የሚገኙት። እውነት ለመናገር እንደ እናት ሆኖ ለማየት እጅግ በጣም ከባድ ነገር ስለሆነ ሁላችሁም በምትችሉት ለእናታችን ድምጽ ለመሆን ሞክሩ።